ጸርቅ አላ ጸርቅ ማህበር ገባች ይላል የሀገሬ ሰው። አሁን ከመቼ ሻወር ወስደሽ የሻወር ጋውን ለብሰሽ መቅድዬ ወደዚህ ምን አመጣሽ ካላችሁኝ ከ11 ቀን በፊት አንድ እህቴ በውስጥ የላከችልኝ ምሴች ስላስፖሰትኩት በተከታታይ የመጣ መቅድዬ፣ ለምን አልፖሰትሽውም? የህዝቡን የተመልካችሁን ምላሽ ኮሜንት አንብቤ ራሴን ማጽናናት እፈልጋለሁ ብላ በተደጋጋሚ ስለጻፈችልኝ ነው ስሜን ሳትጠቅሺ እንደወረደ ንገሪያቸው ብላኛለች። ሶ ከፊት እንዳልኳችሁ ጸድቃ ላጸድቅ ማህበር ማህበረ ገባ ይችላል። በመጀመሪያ ደረጃ ፍቺን አናበረታታም አናበረታታም። አንድ እህቴ ተፋታለች። የሁለት ወንድ ልጆች እና የአንድ ሴት ልጅ እናት ናት። ከባሏ ጋር ከተለያየች አንድ ሶስት ዓመት ሆኗታል። ግን ለልጆቿ ስትል ቁልፍ አለው እቤት ይመጣል። እሷ ከሌለ ልጆቹን ያጫውታል። ሾፒንግ ልታረግ ወይ የሆነ ቦታ ከሄደች ምናምን ልጆቹን በቃ በሚመቸው ሰዓት ልጆቹን እየመጣ ያያል፣ ያጫውታል እንደራሱ ቤት ነው ነ ለልጆች የሞራል ብዬ ነው ብላለች። ከለታት አንድ ቀን ይሄ ሰውዬ እቤት ይገባና ያስቀመጠችውን ሶስት ሺ 700 ዩሮ ይዞባት ይሄዳል። 3700 3800 ብቻ መቶ አለበት። ሜሴጅ እንደገና ተመልሽ እንዳላነበብዬ ነው ይቅርታ ህቴ ካዛባሁት። ይዞባት ይሄዳል። ከዛን ስትመጣ ቁም ሳጥኗ ተመሰቃቅሏል። ከዛ ልጆቹን ፓፓ መኝታ ቤት ገብቶ ነበር እንዴ? አለቻቸው ስትላቸው አዎ ፈሽቴከን እየተጫወትን ነበረ ማለት ድብብቆሽ እየተጫወትን ነበር። መኝታ ቤት ገብቶ ቁልፍ አርጎብን አንኳክተን አንኳክተን ከዛን ይከፍትልናል። ከዛ ደግሞ እናንተ ደግሞ ግቡ ይለናል። ከዛ ኳኳኳ ሲያደርግ እንከፍትለታለን እያልን እያልን በሶፋ ስር እኛ መኝታ ቤት አንቺ መኝታ ቤት፣ ሶፋ፣ ኩሽና ምናምን በሩም ዝግት እያደረገ ድብብቆሽ ስንጫዋወት ነበር። ለዛ ነው አቆሸሽንብሽ እማማ ይሏታል። ከዛ በኋላ እሱን ትደውልና መኝታ ቤት ያው ቀጥታ ሲዘበራረቅ ሳየው ቶሎ ብዬ በ ቃ አይገኝም፣ ሰው በቀላሉ አያገኘውም ብዬ የማስብበት ቦታ ያስቀመጥኩትን ገንዘብ ወስዶታል። እዛን ሶስት ሺህ ምናምን ዩሮ ወስደሃል ስለው አላቅልሽም፣ ምስክር ካለሽ ክሰሽኝ አለኝ። ሁለተኛ ደግሞ ሶስት ሺህ ምናምን ዩሮ ቤት ውስጥ ካሽ ካለሽ ከመንግስትስ ለምንድን ነው እርዳታ የምትወስጂው ከኒስ ደግሞ የልጅ ማሳደጊያ ተቆራጭ ምርቶች ለምንድን ነው ሀብታም ነሽ፣ እንዲ ሶስት ሺህ ቤት ውስጥ የምታስቀምጨው አለኝ። ከዛን ምን አርጊ፣ አንደኛ ብከሰው መረጃ የለኝም። ሁለተኛ ፈቅጄ ነው ቤት ውስጥ እንዲመጣ ቁልፍ ሰጥቼ በፈለገ ሰዓት ልጆቹን እንዲያገኝ ከትምህርት ቤት አስወጥተ አንድኛውን ሁለቱ አንድኛው የመጨረሻ ትንሿ ናት ሴቷ ናት ኬጂ፣ ሌሎቹ ትምህርት ቤት ናቸው በቃ የሆነ አንዳንድ ጊዜ ሰዓት እንትን ካለኝ በቃ ሂድና ከኬጂ ልጅቷን አውጣልኝ እኔ ልጆቹን ከትምህርት ቤት አመጣለሁ፣ ይላለሁ ወይ ደግሞ አንተን ከልጆቹን ከትምህርት ቤት አውጣ እኔ እችኛዋን ከኬጂ አመጣለሁ፣ እለዋለሁ። የቀደመ እቤት ከፍቶ እንዲገባ እሱም ቆልፍ ነበረው። ጥፋቱ ይህን ነው። በሁለተኛ ደረጃ ደግሞ እንዳለውም መንግስት ብር ቤት ውስጥ አስቀምጠሽ እኛ የምንረዳሽ የለሽም ብለን ነው እንጂ ካለሽ ለምንረዳሽ ያለን ይሉኛል። እና በጣም ረርድብን ቀጠል ብዬ በቃ ተከን ርር ብዬ መቅድዬ የቤቴንም ቁልፍ አስቀይሬ እሱንም አጠገቤ እንዳትደርስ እየደወልክልኝ የሆነ ቦታ ድረስ ልጆቹን አቃብልሃለሁ፣ አጠገቤ ብትደርስ ፖሊስ ነው የምጠራው፣ ለህይወት የሰጋለሁ ብዬ ብዬ አስጠነቀኩት። ቁልፌንም ቀየርኩኝ። ልጆቹ ደግሞ ምን ሆኖ ነው አባታችን አይመጣም ወይ እንደዚህ እንደዚህ ነው እያሉ በዚህ በኩል ልጆቹ ይበጠብጡኛል፣ በዚህ በኩል ደግሞ ያስቀመጡ 3800 ነው፣ ሰባት መቶ ያለች ይመስሎኛል። እና ምን ለማለት ፈልጌ ነው፣ አንዳንድ ጊዜ እንደዚህ ቁልፍ ሰጥታችሁ፣ እኔ አሁን ምንድን ነው እንሰማለን፣ አንፈርድም ብላለ መሲ። አንዳንድ ጊዜ በዚህ ደረጃ ቁልፍ ተሰጥቶት ቤቱ እየመጣ እንደፈለገ ልጆቹን አድርሶ የቀደመ ቤት ይቆየን ከልጆቹ ጋር እንደራሱ ቤት ወጣ ገባ ማለት የሚችል ከሆነ አልተጣላችሁም ማለት ነው። ለምንድን ነው ታዲያ የተለያያችሁት? ሰው ደግሞ ከተለያየ ደግሞ ባውንደሪ ሊኖረው ይገባል ሊሚት ሊኖረው ይገባል። እንደፈለገ ዘው በፈለገበት ሰዓት የናችሁ በቃ ኔሱን ከትምህርት ቤት ላውጣና እቤት ልጠብቃችሁ፣ በቃ ሂጂ የትምህርት ቤቱን አንጪ። እንደዚህ አይነት ባውንደሪ ቢኖረው ብዬ አስባለሁ። ሁለተኛ ደግሞ በጣም ይቅርታ አድርጉልኝና፣ ወንዶቻችን ካሁን ቀደምም እንደዚህ አንዲት ልጅ ሃይም ውስጥ ገብቶ ጎረቤት ሀገር ነው እንትኗ ሀበሻ ነው ያው ጎረቤት ሀገር ነው። ይገባችኋል። ቦይፍሬንዷ ወልዳለታለች ከሌላም የወለደችው ልጅ አላት እሷ። ሰተት ብሎ ገብቶ እንደዚሁ ብር አንስቶባት ሄዶ ያውቃል። ሰተት ብሎ ገብቶ ማለት ነው። እና እመቤቴ ለሁለተኛ ጊዜ እንዲህ አይነት ነገር ስሰማ እና ምንድን ነው ማለት አንድ ሰው ልጅ አንድ አባት ለልጆቹ የሚቆርጠው ግዴታ ስለሆነ ነው። አንተ ከምቆርጠው ብር በላይ እኮ እናት ሀያ አራት ሰዓት ነው በሌት አስራ የተቀመጠችው ማለት የእውነት እኔ አሁን ልጄን አባቱ የሚያሳድገው አባቷ የሚያሳድጋት ቢሆን ኖሮ ኧረ በሳምንት ሁለት ሰዓት ሄጄ ሰርቼ አንዱ አራት መቶ ሀምሳ ዩሮ አፍንጫው ላይ ነው መወረውርለት ዘና ብዬ ሌሊት ገብቼ ማታ ገብቼ ያለምንም የቤት ስራ ተሰራ አልተሰራ ከትምህርት ቤት ጓደኛ እንደዚህ ሆነች ጸባዋ ተቀየረ አልተቀየረ ምናምን ያለምንም ስጋት ማነው በወር አፍንጫ ላይ ወርወር እያደረግኩና ከገንዘብ በላይ ማሳደግ በጣም ከባድ ነው። የአንበሳውን ጉልበት ይዛ እናት ልጆች እያሳደገች፣ አባት ግን በዚህ ደረጃ ባታደርጉ ጥሩ ነው ብዬ አስባለሁኝ። ሌሎቻችሁም ደግሞ ባውንደሪ ቢኖራችሁ በተረፈ ደግሞ እንደዚህ ቁልፍ ሰጥታችሁ ለኤክሳችሁ እንደፈለገ ገብቶ ብር እንዲሰርቅ ምናምን ባታደርጉ ጥሩ ነው። ሌላው አንድ እህታችንም እንደዚህ ከገንዘብ ጋር የተያያዘ ግን እሱን ስላልፈቀደችልኝ በሌላ ሲስተም ነው እቤት ገብቶ ወስዶ ሳይሆን በሌላ ሲስተም ነው ግን እሷ ስላልፈቀደችልኝ አላውራም። ብቻ እንደዚህ አይነት ነገር እያየሁኝ ነው። ሼም ነው። እግዚአብሔርን አውሮፓ ገንዘብ ሰርታችሁ የምታገኙበት ነው። በተለይ ሱስ ከሌለባችሁ። አብዛኛውን አባቶች ደግሞ ለልጅ ላለመክፈል በጥቁር ነው የምትሰሩት፣ ሚኒ ጆብ ነው የምትሰሩት። ስራ ታቆማላችሁ። መማር እፈልጋለሁ ትላላችሁ። ታይል ሳይት ማለት በሳምንት ሰላሳ ሰአት፣ ሰላሳ አምስት ሰአት ነው የምትሰሩት። በተለይ ሶስት አራት ልጅ የወለዳችሁ ክፍያው ብዙ ስለሆነ ወይ ሌላ ሚስት ቶሎ ታገባላችሁ። ከዛም ቤተሰብ አስተዳዳሪ ነኝ ትላላችሁ እና ፕሊስ ይሄ ግብረ ገብነት የጎደለው ስለሆነ እንደ ማህበረሰብ እንደ ኢትዮጵያዊነታችን ቢስተካከል ብዬ አስባለሁ። በተረፈ ወንዶችስ ትክክል ነው ብላችሁ ታስባለች ወይ? ሴቶችስ ደግሞ እናንተ ብትሆኑ ምንድን ነው የምታደርጉት? እኔ አሁን ይቺን ልጅ ቻንስ የለሽም ነው ያልኳት። ምክንያቱም አንደኛ ሀውስ ማስተሩን ስጠይቀው በሩም እስኪብት ካይነ ካሜራ። የሶሻል አፓርትመንት ነው የመንግስት የሚሰጠው፣ አለ አይደለ፣ አሜሪካ የጣ ቤት ትሉታላችሁ፣ እንደዛ አይነት ነው እና የደረጃው ካሜራ የለውም ዘሮም ሲላት አረዘመ ብዬ ነው አለ ለምን ሲለኝ አረዘመ ብዬ ነው፣ እንደው ለማወቅ ፈልጌ ነው አልኩት። አለ ሀውስ ማስተሩ እንትን የለውም ብላለች። እኔም እስከማውቀው ድረስ የሶሻል ቤቶች ካሜራ ያለው አይመስለኝም። አጠቃላይ ጀርመን እኔ አስፋልት ላይ ብዙም ካሜራ አለ የለም ምን እንጃ አላውቅም፣ አይዶንት ሀቭ አይዲያ። የፕሪቫት ቤቶች እንዳላቸው አውቃለሁ። ሲጀመር ካሜራ አለ ተብሎ የተጻፈበት አለ፣ ደግሞ የሚታያቸዋል ካሜራ። እዚህ ሰፈር አሁን አብዛኛዎቹ አላቸው። የሌላቸውም አላቸው ግን አሉ አንዳንዶቹ ደግሞ ገጥመዋል። እና ዞሮ ተዛዞሮ ካሜራ ኖረም አልኖረም፣ ይሄ ሰውዬ ቤት ይመጣል ይገባል ከውጭ ካሜራ ቢኖር ቤት ውስጥ ምንም ጋራንቲ የላትም። ብር ለማንሳቱ ብቻውን አልገባም፣ ከልጆች ጋር ነው። ቁልፍ ሰጥተው ነው። ልጆች ቢጠየቁ ድብብቆሽ እየተጫወተ እንደሆነ እንጂ ልብሱን አዘበራርቆ ብር እንደወሰደ ምንም ፕሩፍ የሚያረጉት ነገር የለም። ሌላው ነገር ደግሞ የመንግስት ተረጂ ስለሆነች ኬታ መጣሹ ይባላለሁ ነው ይህን ያህል ገንዘብ እነሱ የሚሰጡኝ ገንዘብና የማጠራቀመው ገንዘብ መጣጠን አለበት። ብዙ ጥያቄ ያስነሳል ነው ይሄ ሶስት ሺ ስምንት መቶ ጠፋ ብላቸው አካውንቴ ላይ ያለው ደግሞ እንዳቅምቲ አምስት መቶም ስድስት መቶም ሰባት መቶም ለቀለባችን ለእለት ማወጣው ስላለ በአጠቃላይ ወደ አራት ሺ አካባቢ እጄ ላይ ከተገኘስ የመንግስት ተረጂ ስለሆንኩኝ ሚኒ ጆፕ ስለሆነ የምሰራው ሶስት ልጅ ይዤ ኦልሞስት 95 ፐርሰንት መንግስት ስለሚረዳኝ ያስቀጣኛል። እረርድብን ብዬ እያለቀስኩኝ ዋጣ ርጌ ችየዋለሁና ሌሎች እህቴ እህቶቼ ይጠንቀቁ። በቃ ካልሆነ ወደ ሀገር ቤት ለመላክ ይሞክሩ፣ ካልሆነ ደግሞ ጭራሽ ባያስቀምጡ ቁልፍ ባይሰጡ። ኢብን እንኳን ድሮ የሚኖርበት ቤት ከነበረ ከወጣ በኋላ ቁልፍ ቢያስቀይሩ በጭራሽ ቁልፍ የሚባል ለሱ ባይሰጡ በቃ ብዙ ነገርስ ቢወስድ ሌሎችም ሌሎችም ወርቃ ወርቁ ጌጣጌጦች፣ ውድ የሆነ ነገር ቢወስድ ለመክሰስም በጣም አስቸጋሪ ሁኔታ ስለሆነ፣ ያው አስተላልፊልኝ እስቲ እኔም በኮሜንታቸው ልጽናና ከሚለው ነው። እወዳችኋለሁ፣ አከብራችኋለሁ። መቅደስ የአበሻ ማሞ ልጅ፣ ኑሮ በጀርመን ባይ ደናደሩልኝ።